እንደ አንድ ህሊና እንዳለው ሰው ግን ኖ ማለት ያለብኝ ነገር ኖ ላለው አክሴፕት ማድረግ ያለብኝ ነገር ግን አክሴፕ አድርጋለሁ። ስለዚህ አሁን ላይ በዛው ላይ ጨምረ የምትመልሰው፣ አሁን እዚሁ በጠየቀኝ ነገር ላይ አሁን ጊፍቶች ይሰጣሉ ማለት ላይቭ ላይ ጊፍት ይሰጣል። ማንንም ምን እንደሆነ ሰዓታት ይሰጡሃል። ነገር ግን በግሩፕ ተደራጅተው እነሱን ሰርፕራይዝ ለማድረግ የሚሉ ግሩፖችን እየሰማን የሚያለቅሱ ልጆች መጥተው እንደዚህ እንደዚህ ሰጠው የሚሉ ሰዎችን እየሰማን እያንዳንዱን ነገር የማንቃት ኃላፊነት አለብን፣ በመጀመሪያ ደረጃ ማለት ነው። አንዳንድ ጊዜ ቤተሰብ ስትሆን እና እነሱ ጋር የዚህ አረብ ሀገር ልጆች የሆነ ችግር ደርሶባቸው ብዙ ደጋፊዎች እንዳላችሁ ታውቃላችሁ፣ አረብ ሀገር ላይ ብዙ ተከታዮች እንዳላችሁ ታውቃላችሁ። እንደው በችግሮቻቸው የሆነ ነገር ደርሳችሁላቸው የምታውቁት ነገር አለ፣ እንደው ከልምድነት በሆነ ችግራቸው ላይ እንዲህ እንዲህ እኮ ሲሆኑ አግዛለሁ፣ እንዲህ እንዲህ እኮ በሀሳብ እረዳቸዋለሁ፣ እንደዚህ እንደዚህ አይነት ችግሮች ሲኖሩ ምክንያቱም ስለሚታወቅ ማለት ነው ሚዲያው ላይ ስላለ አሪፍ ነው ያነሳኸው ጥያቄ አሪፍ ነው ወንድ ግን ደግሞ ምን አለ መሰለህ የሆነ አንተ ያደረካቸውን ነገሮች ይህን አድርግ ያለው ብሎ መናገር ጥሩ አደለም ግን ደግሞ እንደ ጥያቄ ያው ሰዓት ለእናንተ ወሳኝ ስለሆነ ነው በነገር ላይ አንተንም ፕሮቴክት ለማድረግ ነው ችግር የለውም በጋራ ነው አልፈልግም እነግርሀለሁ እኔ የትኛውም ሰው የትኛውም የመዳም ቀመን እኔን ዋትሳፕ ላይ ሊሆን ይችላል የሆነ ነገር ላይ አውርታ ችግሯን አውርታኝ ዝም ብያት አላውቅም። ካለም ደግሞ የትኛውም ሰው ማስተናገድ እችላለሁ። ከዛም ባለፈ ደግሞ ማለት ነው እህታቸው እህቶቻቸው ሊሆን ይችላል አባታቸው፣ እናታቸው የሆነ ነገር ታመው ተኝተው ከፈለክ ወደ ኋላ አርገ የኔን የዩቲ ቪዲዮ ማየት ትችላለህ። ብዙ የእርዳታ ቪዲዮችን ሰርተናል፣ ብዙ ሰዎችን አግዘናል። ከዛ በፊት ቤት የሌላቸውን ምንም ቤት ውስጥ የማይኖሩ በሸንበቆ ውስጥ የሚኖሩ አፍርሰን ምርጥ ባለ ሶስት መኝታ የተባለው ለምንላያለን ቤት ሰርተን ብዙ ነገር አሳልፈን ይመጣ ነው። ዛሬን አይደለም ማየት ያለበት አንድ ሰው ስለኔ፣ ከፈለግ፣ ዛሬ ከትላንት የተለቀቀውን አይደለም ማየት ያለበት። ከስር መሰረቱ ምን ነበር፣ እንዴት ነበር አመጣጣቸው የሚለውን ነገር በደንብ ማየት አስፈላጊ ነው። ለመጀመሪያ ደረጃ ማለት ነው። ስለዚህ ለዛ ነው ቅድም ጊዜ ይህን ነገር አሁን እኔ አድርግ ያለው ጊዜ መናገር አልፈልግም። ሚዲያም ላይ ምንም ላይ ማለት ነው። ስለዚህ ለእኔ ፈጣሪ እራሱ ይፈለኝ ላደረኳቸው ነገሮች ማለት ነው። ከዛ እኔ ለምን ይሰጠዋል? ለምን ይሄ ነገር ይደረጋል? ለምን ይሆናል ለሚሉ ጥያቄዎች እኔ ምንም መልስም የለኝም። ማለት ምንም ኢዚ ነገር ነው ለእኔ፣ ወይንም ደግሞ ምን ልበለ መሰለ ለእኔ የቅናትም ነው የሚመስለኝ ማለት ነው። ይቅርታ የቅናትም ነው የሚመስለኝ። ከዛ ባለፈ ደግሞ ቅድም ምን አልክ መሰለ ምን አልክ ታንተ? ደግሞ ያልኩት ነገር እነዚህን ሰዎች ግዴታ መናገርና ማንቃት ማሳወቅ አለብን። በጣም ጎበዝ አንደኛ ምርጥ ነው ይሄ ነገር። ግን ደግሞ አንድ ማየው ነገር አለ። እናንተ ላይ እነዛን ሰዎች በምን አይነት መንገድ ነው ትሪት አድርጋችሁ የምትነግሯቸው? እነሱን እያንቋሸሳችሁ፣ እነሱን እየሰደባችሁ ወይንም እነሱን በጎች የሆነ ነገር እያላችሁ ታዲያ ሊሰሙ ትፈልጋለህ? እንደዛ ያልካቸው እዚ አረዳ ሰውን የምታቀርብበት አንግል ግዴታ ያስፈልጋል። እነዚህ ሰዎች እኔን ለምን ወደዱ? አቀራረቢ ሊሆን ይችላል። ከነሱ ጋር ያለኝ ኮንታክት ሊሆን ይችላል። ከአንተ ጋር መቅረብ ለምን አልፈለጉም? በቃ አንተ የሰጣቸው ቦታ ነው ኢትዮጵ። አንተን ስለ አንተ እያልኩ አይደለም፣ የሆነ ሰንበዲ ማለት ነው። የሚሰጣቸው ቦታ ነው ነባ። እዚህ ሀገር ላይ መጥተው ሲሰሩ እነዚህ ሰዎች ሊታዩ ሰው ቤት ብቻ ስለሚሰሩ ሪስፔክት አይደረጉም። ለምን እማንንም ሰ ማንንም ሰው አይሰሙም። እነዚህ ሰዎች ለምን? ማንም ሪስፔክት አድርጎ ስለማይናገራቸው ማለት ነው። ስልጣልኝ ከዱባይ ሊሆን ይችላል ከሳውዲ፣ የትኛውም ሀገር ሲመጡ አብሬ እንመጣለን ካሉ መኪና ተዘጋጅተው ምናምን ኤርፖርት የምንቀበላቸው ብዙ ሰዎች አሉ። አንደርስታንድ አደረከኝ? የትኛው ሰው ነው እዚህ ሀገር እንደዛ አድርጎ የሚቀበላቸው? ስለዚህ ከኔ ጋር ያላቸው ኮንታት ይሄ ነው፣ በአጠቃላይ ማለት ነው። የጠቀልኩብ ወይንም ራሴን የሆነ ቦታ እያደረኩኝ አይደለም። የሰው ልጅ ሰው በመሆኑ መተበር አለበት። በመጀመሪያ ደረጃ ተራቢ ነው መኪና የገዛሁት በጊዜው ግን፣ ምን እየተባለ ነበር? እነሱ ወጥተው እንደዛ ብቻ ስላሉ ሰው አስቴት አደረጋቸው። እነሱ ደግሞ እንደዛ የሚያደረጉበት መክንያት፣ እንደው ስለሚናደዱ ነው። አሁን እዚህ ዱባይ አይደለም። መናፈሻ የሆነ ነገር ምን ይበላቸው። ዱባይ አይደለም። ሚስጥር ነው። ይሄንን ሲሉ አብዛኛው ማህበረሰብ አመናቸው ማለት ነው። ተረዳኛ ነ ያኔ ለእናትሽ የሆነ ነገር ሳታደርግ፣ ለአባትሽ የሆነ ነገር ሳታደርግ ለምንድን ነው ይሄንን ነገር እነሱ የምታደርጉት ምናምን እያሉ አብዛኛው ሰው ማውራት ጀመረ። እነዚህ ሰዎች አያውቁም ልትላቸው አይገባም። በመጀመሪያ ደረጃ አብዛኛው ሰው እዚህ የመጣ ሰው ከአስራ ስምንት ዓመት በላይ ያሉ ናቸው የትኛውም ቤት ያሉ ሰዎች ማለት ነው። ይህና ህፃንም አደዱ ገባ ወጥተውም ይገባሉ። እንደ ህፃንም እንድታዩዋቸውም አልፈልግም። ስለዚህ ይሄ ነው የኔ መልሱ አጠቃላይ ቸው እህቶች ልባቸው ለነሱ ምን ያህል እንደሚጨነቅ ስለሚረዷቸው ነው ቤተሰብ ውስጥ ያለ ወንድምና ሊነግሯቸው እህቶቻቸው በምን አይነት ልክ ለነሱ ያላቸውን ዋጋ ደም ከፍለውም ከግብ ግብም አድርገው ከመንግስትም በለው ከሌባ ጋር አንገት ተናንቀው የሚሰሩ እህት ወንድሞቻቸውን ዝሆኑ ጠንቅቀህ ማወቅ መቻል አለን።